ሰላም፣ ጥላዬ ነኝ። አርጤምስ አራትና ከዛ በኋላ ያሉት የጨረቃ ጉዞዎች ሰስቴይነብል ሆን ደግሞ እዛው የመቆየትና የተለያዩ ቤዞችን በጨረቃ ላይ መሰረቶችን ለመጣል የሚደረግ ጉዞ ነው። በዚህ ጉዞ እንግዲህ የጨረቃ ላይ ቤዝ ወይም ደግሞ ጣቢያዎች ይገነባሉ። እነኚህ ጣቢያዎች ስሪዲ ፕሪንተሮች ይወሰዳሉ። ያንን ደግሞ ስታርሺፕ ነው የሚወስደው። የስፔስ ኤክሱ የተለያዩ ፕሪንተሮች፣ ቤቶችን፣ የተለያዩ ነገሮችን የሚያስፈልጉ ኢንፍራስትራክቸሮችን ጨረቃ ላይ ይገነባሉ። ከጣቢያ ወደ ጣቢያ መጓጓዣ ባቡሮችን፣ የተለያዩ መስመሮችን ይዘረጋሉ። ይሄ ዋናው ዓላማ እንግዲህ በጨረቃ ላይ ከጨረቃ ወደ ማርስ ከዛም አልፎ ወደ ሶላር ሲስተም ውጭ ለመሄድ ሰው ልጅ የተዘጋጀበትን ጉዞ ማመቻቸት ነው አላማው አላማው። ሮኬቶችን መተኮሻ ከምድር ሳይሆን ሮኬቶች ወደ ጨረቃ ወደ ማርስ የሚሆን ወደ ሌላ ቦታ የሚሄዱ ሮኬቶች በቀላሉ ከዛ ይነሳሉ። ምክንያቱም የጨረቃ ስበት ትንሽ ስለሆነ ምንም አይነት ከፍተኛ ኃይል ሮኬቶቹን ለመተኮስ አያስፈልግም። እንግዲህ ይህ በጣም አስደናቂ ያደርገዋል ወደፊት የሕዋ ጉዞ